የምንወደው ወንድማችን አዶናይ እጅግ በጣም የምንወደው ወንድማችን አዶናይ፣ እንዴት ነው መሰላችሁ፣ በቤተክርስቲያን ውስጥ ክርስቲያኖች ሁላችሁም በደንብ አዳምጦሺ። በቤተክርስቲያን ውስጥ ወደ ቤተክርስቲያን እየቀረቡ ያሉ ነፍሳት ልክ እንደ ሕፃናት ነው የሚቆጠሩት። በመንፈስ ሕፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ ሕፃን በመንፈስ ሕፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም። እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደ ቢታረም የምንለውን ነገር ደግሞ ሲያደርግ ተመልክተናል፣ እና ይህንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወረን ምናምን አይደለም። እሺ ጋይስ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስንን እናት የመድህንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅር በሚሰኙበት ዘመን የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም እየጠራ ስለ ክርስቶስ እናት፣ ስለ ኢየሱስ እናት፣ ስለ ድንግል ማርያም በመመስከሩ እጅግ በጣም ተደሰተናል በእውነት ይሄ ሰማትነት ነው። ሰማ ማለት የግዕዝ ቃል ነው፣ ወደ ማንኛውም ሲተረጎም መሰከረ ማለት ነው። እና በጣም ልናደንቀው የሚገባው ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልን። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ፣ ከጥፋት እንዳልሆን እንረዳለን። ያ ምንድን ነው? እንግዲህ በዋዜ መውለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በሀያ የነበረበት ቦታ ማሸነፉን አስመልክቶ ሰረብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያንን ልብስ ሳይቀየር ደግሞ ከእንደገና አክሱም ሲሆን ቤተ መቅደስ ደግሞ ገብቶ ነበር። ወንድማችን እና አዱኒ ወንድማችን ይህንን ያደረከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች፣ እጅግ በጣም እንደ ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስነት፣ ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈታል ብንጠነቀቅ፣ ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምን ምንድናቸው? ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደነገ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተ ክርስቲያን የሚገባው እና በቻላችሁ ታቀም እንዲህ አይነት ነገሮችን ጥንቃቄ ለሌላው ጊዜ እርማት ነው። ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተ ክርስቲያን ያለው ቀናይነት አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተ ክርስቲያን አገልጋዮችን ይቅርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን ጊዜ ለምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን እቺ ነገር ብትስተካከል መልካም ነው። አንዳንድ ያለደለ ሰው አንዳንድ ነገሮችን ሲያይ ደገን እንዳይል በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው። ጋይስ በጣም የሆነች ነገር ድንገት ተቀርጻ እንደተፖሰተች ሰው ጋር የሚደርስበት መንፈሱ ትክክል ሊሆን ይችላል፣ እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነ በአንቃዶ ልቦና በተመስጦ

ካህናት ሲዞሩ የሰንበት ትምህርት ቤት ወንድም እህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብቶ ደግሞ ማየው የለም እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ እሺ። ይሄንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንዲ አንዳንድ ጊዜ መቼም ከሰው ስህተት አይጠፋም አይደል? ከብረት ዝገት ከእንጨት ጭስ ከሰው ደግሞ ስህተት አይጠፋም እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ሌላ ጊዜ እንደምታስተካክለው በጣም በጣም በጣም እርግጠኞች ነን። ለተሻ በዚህ ጉዳይ የምትለው ነገር ካለ እድል እንስጥና ወደ ለቱርሳችን እንግባ። እኔ የሚገርም አብዛኛውን አብዛኛውን ስህተት ወስደው ወደ ህዝቡ ነው ከሱ ይልቅ እንዴት መሰለ አዶናይ እኔና አንተ ላይቭ ላይ ከዚህ ስጥ መጥቶ ነበር ካስታወስክ እንደዚህም ሰዓት አወርተን ነበር። እሱ ብዙ ያን ከልብ ንጹህነት የተነሳ ቤተክርስቲያን ማወደድ እንችላለን ስርዓቱ፣ ህጉ፣ እያንዳንዱ ነገር አያውቅም። በቃ አሁን እሱ የታየው ይህ ስኬት ስለተሳካለት በቃ ካሁን ከሁን ጅ ያመስግኛት ነው። ሰው ግን ማስተዋል ነበረበት ገብቷል። አሁን ሰው ከመቤት ከአክሱም ጽዮን ይልቅ ለእሱ የሰጠው ነገር በጣም ጥሩ አደለም። የሚያውቁ ሰዎች ከበውት ፎቶ ቤተ መቅደስ ውስጥ እንደዛ አክት ማድረጋቸው አሁን ስተት እሱ እኮ እንደውም ጭራሽ ገፋ ገፋ ሲያደርጋቸው ነበር። የአዶናይ ስህተቱ ምን መሰለ በዛው በሌሊቱ በለበሰበት ልብሱ ቦታ ላይ መሄዱ፣ ቤተመቅደስ መግባቱ እሱ ካለማወቁ፣ ግን የሚያውቁ ሰዎች ግን አጥፍተዋል። እዛ ቦታ ላይ እንደዛ ቤተመቅደስ ውስጥ የከበረ ክርስቶስ ቅዱስ ስጋና ክቡር ደግሞ በሚሰዋበት ቦታ እንደንድዘይት በቃል አለ አንድን ሰው አንድን ግለሰብ ትኩረት አድርገው ቤተመቅደሱን ቤተመቅደስ ውስጥ መሆናቸውን የመርሳት ያህል ደረጃ ደርሰው ልክ የሆነ አዳራሽ ውስጥ ያሉ ይመስል ዴ የማም ግር ብሎ ያን ማድረጋቸው ለቤተ መቅደሱ ክብር አለመስጠታቸው ነው እና እዛ ጋር ህዝቡ በጣም ትልቅ ስህተት ሰርቷል። ከሱ በበለጠ እሱ ላይ ግር ሲል የነበረ ህዝብ ስህተት ሰርቷል። ልፍት ብለ ጸሎትን ታደርግ የመጣሁ ፎቶ ለመቀራረጽ ነው። እንኳን አንድ አዶናይ ግለሰብ ይቅርና እዛ ቤተመቅደስ መላእክት አይደል እንዴ ሲወጡና ሲወርዱበት የሚውሉ የሚያድሩበት። ያ ሳይገርምህ አንድ ግለሰብ እንዴት ገርሞ ተንደርድርት ይላል። ያለንበት የክርስትናን ደረጃ ነው የሚያሳየው። በጣም ደካማ ነን፣ በጣም ወደኋላ ቀረትናል፣ በጣም ደካማ ነን። ይታይ ለክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም እንኳን እንደዛ ሰው ይሮ ይቀዳደማል። ከአዶናይ ጋር ፎቶ ለመነሳት ሰው እንደተራረጠ በዛ ቤተመቅደስ ውስጥ ያ በጣም ትልቅ ነውር ነው እና በቀጣይ ይህን ነገር ቢያስተካክሉ፣ ተው ቦታ መለየት ያስፈልጋል። ውጪ ላይ ቢሆን ምንም ችግር ቤተ መቅደስ ውስጥ ትልቅ ስህተት ነው የሰሩት ሰዎቹ ለማለት ነው። ግን እንኳን እግዚአብሔር ረዳው መቤታችንን በጣም ከፍ ስላደረገ ያተሶሎናል የገረመኝ ሌሊት በማህሌቱ አባቶች ስሟን ከፍ አርጎ ሲጠ ከ አዶናይ ቀድሞ መድረኩ ላይ ሲጠራ የነበረው ወንድማችን ብሩክ ኒውስ ነው። ንጉሥ መልዕክቱን አስተላለፈ። ከዛ ሰማይና ምድርን ለፈጠረ ለቀራኒዮ ንጉሥ ለድንግል ማርያም ልጅ ለክርስቶስ ኢየሱስ፣ የድንግል ማርያም ልጅ ክርስቶስ ኢየሱስ ክብሩን ሁሉ ይውሰዳል። ይህ ሐዋርያት የሰበኩት ክርስቶስ ነው። ዳስ ይጠቅ አያ አስቀድሞ ብሩክ የተናገረው ነገር ምንድን ነው? ሰማይና ምድርን ለፈጠረ ለያውም ለቀራኒዮ ንጉሥ ከዛ ደግሞ ድንግል ማርያም ደግሞ በስጋ ወልደዋለች። የአምላክ እናት ናትና ለድንግል ማርያም ልጅ ብሎ ፍጹም አምላክነቱን ፍጹም ሰውነቱን በሚገልጽ መንገድ እጅ ከፍ አድርጎ ስላመሰገነ እግዚአብሔር አንደ በስ ስለሆነ በጣም እናመሰግናለን። እናንተ እዛ ሰዓት ላይ የድንግል ማርያም ልጅ ሲል በጣም ተቃውማችሁ ነበር። ክርስቶስ ኮ የድንግል ማርያም ልጅ ነው። እናንተ ኮ በፍጹም ሰውነቱ ስለማታምኑ ኮ ነው። በፍጹም ሰውነቱ ስለማታምኑ የድንግል ማርያም ልጅ ኢየሱስ ሲባል በጣም ብዙ ጴንጤዎችን ያንቀጠቅጣል። እኛ ግን ፍጹም ሰውነቱን ስለምንቀበል ምን ይላል ወንጌል ሲናገር? የዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ስጋ የሆነው ከንጽሕተ ንጹሓን ከቅድስተ ቅዱሳን ከድንግል ማርያም ነው። ስለዚህ እኛ ከአንደበታችን አይጠፋም፣ የድንግል ማርያም ልጅ ብለን ሁሌም እንጠራዋለን። እናንተ ግን የድንግል ማርያም ልጅ ሲባል የሚያንዘረዝራችሁ ክርስቶስን በፍጹም ሰውነቱ ወይም ከድንግል ማርያም የእውነት ስጋ ነስቶ ተወልዳል ብላችሁ ብዙ ጊዜ ስለማታምኑ ነው እና ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብላቸው ምን አለመጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል። የቀራኒዎ ንጉስ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋ ቀጠል አለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማቸዋል ከድንግል ማርያም በሰጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክናት መሆኗን እዛ ጋ ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን፣ የዓለም ቤዛ መሆኑን፣ መድሃኒትነቱን እመቤታችን ደግሞ የአምላክናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለሱ እንደሚገባው ተናገረ። ይህ ከአንድ ከተማራ ኦርቶዶክስ የሚጠበቅ ንግግርም። ስለዚህ እና አመሰግናለን። የማስተዋልን የማስተዋልን ኢየሱስ ግን እኛ አንፈልገውም አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እ እኔ የጴንጤን ኢየሱስ መቼም አላውቀውም? በየትኛው መድረክ ሚሊየን ህዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ። ሐሰተኛው ሐሰተኛው ክርስቶስ ከነማስረጃው ነው የምነግራቸው። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን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 በኋላም ደግሞ ሀጣንን ወደ እሳት ጻድቃን ወደ ገነት በሚያገባው አምላክም፣ ጌታም፣ አባትም፣ ንጉስም፣ ሰውም፣ አምላክም የሆነውን ክርስቶስ ኢየሱስን ነው የምናገው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካል ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛውም ማርያም ማርያም ማርያም ስላለ አዶናይነ አነፃፀ፣ አዶናይ በጣም የተቃወሙ ግለሰቦች ነበሩ። ፕሮቴስታንቶች ሲያንዘረዝራቸው ነበር። በጣም የገረመኝ ነገር ምን መሰለ? እዛ መድረክ ላይ በብዛት ክርስቲያኖች ነበር የተሸለሙት። ፎር ዩር ኢንፎርሜሽን ጋይስ፣ ክርስቲያኖች ናቸው በብዛት የተሸለሙት። በብዛት ክርስቲያን ብሩክ ኒውስ ክርስቲያን ነው። ዶክተር አብይ ክርስቲያን ነው። አዶናይ ክርስቲያን ነው። ጃኒ ክርስቲያን ናት። በብዛት አብዛኞቹ አብዛኞቹ ኦርቶዶክሳውያን ክርስቲያኖች ናቸው የተሸለሙት፣ አብዛኞቹ። ስለዚህ እግዚአብሔር ከእኛ ጋር ነበር እና እኛ እኛ ሲጀመር ከጴንጤ ጋር ልንፎካከር አንችልም። ለመፎካከር እኮ የሆነ ሌቭል ትንሽ መቀራረብ አለብን። ቆይ እድል እንሰጣለን መሳይ፣ ቆይ አሁን ታገስና፣ እድል እንሰጣለን፣ አንተም እንድትናገር እድል እንሰጣለን። ያስገባን እንድታወራ ነው እሺ። የሚገርምህ ከዚህ ቀድሞ ማለት ነው። ከዚህ ቀድሞ ምን ሆነ መሰለ ያለፈው ዓመት ላይ፣ አሁንም ሙሴ እንግዲህ እግዚአብሔር አምላክ ወደ ቤቱ እንዲያገባው ምኞቴ ነው። ካለበት ነገር ወደ ቤተሰቦቹ እንዲቀላቀለው ምኞቴ ነበር። ያለፈው ዓመት ቤስ ኢንፎርማቲቭ ኮንተንት ላይ እንሰራለን ዓመት እንግዲህ ልምድ አድርገነዋል። ቀጣይ ማመስ ስለምንወስ ያው ግን እነሱ ጋር ይቀመጥልን ብለን ነው ኖ እነሱ ጋር ይቀመጥልን የሚቀመጠው በሕዝቡ ልብ ውስጥ ነው። ሕዝቡ ከዛ ትክክለኛውን ሰው መረጠና የእግዚአብሔር ስም ከፍ ብሎ ተመስግኖ ወሰድን ማለት ነው እና አንዳንዴ ትቢት በጣም ጥሩ አይደለም። ትቢት በጣም ሲወጥር አወዳደቅ መጥፎ ነው የሚሆኑ ፕሮቴስታንት ወንድሞቻችን ከሚቸገሩበት ዋነኛው ነገር በጣም ክፉ ትቢት አለ፣ በውስጣቸው እልህ ውስጥ ገቡ። ከኦርቶዶክስ በፍጹም የማትችሉት ነገር ማለት ነው። እኛ እኮ ደጋፊያችን እኮ እግዚአብሔር ነው፣ የሀይል ምንጫ ክርስቶስ እኮ ነው፣ ኃይላችን እኮ ቤተክርስቲያን ናት። ከኛ ጋር ጭራሽ መጋፋት አይቻልም። በተጋፋ ቁጥር ራስ ወደታች ትወድቃለህ እንጂ ክርስቲያኖችን ማሸነፍ አትችልም። በጣም መጋፋት ከሌለባቸው አካላት ጋር ነው እየተጋፋችሁ ያላችሁት እና መድረኩንም ሃይማኖታዊ መድረክ ለማድረግ ሞከራችሁ፣ ግን የእኛ ክርስቲያኖች የረዳቸውን አምላክ ብቻ በንጹ ልባ መስክ ነው። አሁን አዶናይ ጴንጤው ይወደዋል፣ ኦርቶዶክስ ይወደዋል፣ ሁሉም ይወደዋል። ግን ምን አለ? በቃ እመቤቴ ድንግል ማርያም በህይወቴ ሁሉ ሁሉ ቪዲዮዎች በቃ ይሄ መብቱ እኮ ነው። የቅዱሳንን ምልጃ በዓለም አደባባይ ስላሳየልን እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል የሚለውን በምስክርነት ሰጠ። እመቤታችን ስሟ ሲጠራ ውስጡ የሚንቀጠቀጥ የሚንዘፈዘፍ ከሆነ ከመንፈስ ቅዱስ የራቀ ነው። እኛ ግን በኤልሳቤጥ በኩል ስለሆነ እ የሰላምታሽን ድምፅ በሰማው ሰዓት ላይ በሰማ ሰዓት ፅንሱ በማፀ በደስታ ዘለለ በኤልሳቤጥ መንፈስ ቅዱስ ሞላባት የሚል ንግግር ነው። እኛ የምናቀው ዋርድ እኮ ለክርስቲያን ምኑም አይደለም። የዘላለም ሕይወት እኮ ያለን አማኞች ነው ናቸው አዋርድ እኮ ለእኛ ምንም አይደለም፣ ለእናንተ ነው እንጂ አዋርዱ ለእኛ ያን ያህል ምንም አይደለም። ግን እግዚአብሔር ይክበር ይመስገን። እመቤታችን በለተቀ ነው። በማህሌቱም ተመሰገነች። ስሟ ሊጠራ አይችልም ተብሎ በሚታሰብበት ቦታ ላይ ወደድክም ጠላህም ጸጥ በለ ማርያም ሲባል ጸጥ በለ ሰምታ እና በጣም ነው ደስ ያለ እና እያንዳንዱ የተሰራው የሪአክት ቪዲዮዎች በሙሉ ማለት ነው የድንግል ማርያም ልጅ የሚል ድንግል የምትል ስም ስለተሰራች ማርያም የምትል ስም ስለተጠራች እና ፍጹም የክርስቶስ ሰውነትን የካደ ማህበረሰብ ነው እንዳለ ያን ፕሮግራም የተቃወመው እንጂ። እግዚአብሔርንም አመስግነናል፣ እናታችንን ድንግል ማርያም አመስግነናል፣ ተሳክቶልናል። 85 ፐርሰንት ደግሞ ክርስቲያኖች ነበር በመድረኩ ላይ ከፍ ብሎ የዋሉት። ለዚህም እግዚአብሔርን አመሰግነዋለሁ። ታንክ ዩ ሚሽን አንኮምፕሊሽድ እኔ እኮ ልደት ከየት ከየት እንደምታመጣው ለተሸበጣው ነው የምናመሰግን። ይህ ተወዳጅ ወንድማችን